እሷን ሰላሟን ነው ፈል ይህ ነገር የእኔ በቪዲዮ መምጣትና እውነታውን ማውጣት ሰላሟን ነው የሚለብሽ ከሆነ እኔ ቃል እገባላችሁ እኔ የሚገርመኝ ከየት ነው ግን የምትፈልቁት ከየት ነው የምትወጡት በጣም ይገርም ቡታጀራ ላይ ግን ሀይሜ ብቻ ናት እንዲ ሴት ያለችው አንድ ሴት ከየጉድጓዱ ከየጓዳው ከየድንበር ስር እየወጣችሁ ሀይሜ አፍቃሪነን እያላችሁ የምትዘሉት ወታጅራ ላይ ከሷ ሌላ ውጪ ሴት የለም ማለት ነው ልጅቷን ተዋት እንዴ አረ ትኑርበት በጣም ይደብራል እንዴ በቀደም ሰማን እሺ ዝሟል ዛሬም ደግማ ስለ ስለ ሃይሜት ለምን ትመጣል እንዴ አይደብራም እንዴ ሰላም ሰላም እንዴት ናችሁልኝ ልኝ ውድና የተከበራችሁ የእኔ ቤተሰቦች በእያላችሁበት አለም ዳርቻ ሰላማችሁ ይብዛ እግዚአብሔርም በጣም ተናድጄን የመጣሁት ከመሸ ማለት ነው። በጣም ደብሮኝ ይሄ ልጅ እንደምታዩት እንግዲህ በቀደም ስለ ሀይሚ ያልሆነ ያልሆነ ያልሆነ ወሬ እያወራ ነበረ። የሆነ በቃ ቅፍፍ የሚል ነገር ምንም አንዲም ነገር ደስ የማይል ነገር። ጓደኛዬ ነበረች፣ አፈቅራት ነበር፣ አፈቅራት አለው። እንደዚህ እንደዚህ ያርጋኛለች፣ እንደዚህ ይወታኛለች፣ በቃ ስለ እሷ ያላወራው ውጥንቅጥ የለም። ያላወራው ማለት ነው። ፍጥር አድርጎ ከመሬት ፍስ አድርጎ። እኔ እኮ በጣም አይዲያው እንዴ ነው የሚመጣላችሁ? ግን ሀሳቡ እንዴ ማለት ሰው ምን ይለኛል፣ እንደዚህ ብዬ ቦታ ሰው ይቀበለኛል ወይ ሕዝብ ይቀበለኛል ወይ ይዤ የምቀርበው አይዲያ ለሰው፣ ለተመልካች እውነት ይመስላል ወይ ብለን ብናስብ እኮ መልካም ነው መጀመሪያ እንደምትቀባጥረው ወጣ ወንድሜ፣ ሌላ አይዲያ ያተክ ነው። በእሷ ስም የመጣኸው፣ እሺ ና፣ ችግር የለውም። በእሷ ስም ና፣ እሺ። ግን ምን ችግር አለው? ቢያንስ በመልካም ነገር ብትመጣ። ስሟን እያጠፋ ነበር። በቀደም ዝም ብለናሃል። ማንም ኮሜንት ብቻ እረፍ ተብለህ ተጻፈለህ። በጣም ብዙ ጊዜ እኔ በውስጥም ጽፌልሃለሁ፣ አርፈ ተቀመጥ። በውስጥም ጽፌልህ አይተ ዝም ነው ያልከኝ። ለምንድን ነው የሰው ስም የምታጠፋው? ከመሬት ተነስታ ሀይሜ አንተን ከነመፈጠረህም ላታቀውሎ ትችላለች። የቆየ የጓዳ የጎርጓዳ የዱሮ ፎቶ ቪዲዮ እያመጣችሁ ምንድን ነው እዚህ የእሷን ስም የምትነሰንሱት እንዴ? እግዚአብሔርም በጣም ነው ያናድ። ማለት በቀደም እንደዛ ስሟን ሲያጠፋ ሲያጠፋ ሲያጠፋ፣ ደግነቱ የጨረቃ ፋሚሊዎች እንደው በሀይም የሚደራደር ሰው የለም። እግዚአብሔርን ነው የምላችሁ። እና በጣም ብዙ ኮሜንት ተጽፎለታል። ብዙ ማስጠንቀቂያ ማለት ነው። ልጁ ግን ዛሬም እሷን አይዲ አድርጎ ነው የመጣው። ሌላ ሌላ ነገር ማለት ነው። በመጀመሪያ እውነቱ ስላወጣው ለምንድን ነው የምትሰድቡት? ያለውን ነገር ስለተናገረ ለምን ትሰድቡታላችሁ? ላልከው እኔ ቅርታ አድርጉልኝና በአካል ባይህ ራሱ ከመፈንከት ወደ ኋላ አልልም። በቀደም የተናገርከው ነገር መርዝ መርዝ የሆነ ነገር ነው ስትናገር የነበረው ሀይሚ ላይ ማለት ነው። በጣም በጣም መጥፎ ቃል ነበር ስጥል የነበረው የሚያስጠላ የሚደብር ማለት ነው። ጭራሽ እንደውም የማይገናኝ ከሀይሚ ጋር የምታወራ የነበረው አይደለም፣ በኮሜንት በአካል ባገኝ ይፈነክተህ ነበር የእውነት ፈነክተህ ነበር። ጭራሽ ዛሬ መቶ ደግሞ ለምን ሰደባችሁኝ፣ ለምን እንደዛ ያረጋችሁኝ፣ እውነቱን ማውጣት ኃጢአት ነው ወይ ምናምን ገለመሌ ገለ። ምንም ሲጀመር ምንም አይነት እውነት የለህም፣ እውነት አልያዝክም። ሰብስክራይብ ፍለጋ ከሆነ ስለ ሀይሜ ጥሩ ነገር ብታወራ እግዚአብሔርን ማንም ሰው ሰብስክራይብ ያደርግሃል። ማንም ሰብስክራይብ የሚነሳ የለም ምክንያቱም አይከፈልበትም፣ ከኪስ የሚወጣበት ነገር የለም። ሃይሚና ብሩኬን የሚከተሉ ሰዎች እግዚአብሔርን በጣም ምርጥና የዋህ ልጆች ናቸው። በጣም ምርጥ ምርጥ ልጆች ናቸው። ይከተሉሃል፣ ችግር የለውም። ስለ እነሱ መልካም ነገር ተናገር። ነገር ግን የሃይሚን ስም በማጥፋት ከመጣህ ግን ማንም ይከተልህ የለም። ማንም ይከተልህ ሰብስክራይ ያረገ የለም። ያረገም ካለ ሁሉ ያነሰዋል። በሃይሚ የሚደራደር የለም። ምክንያቱም ሀይሜን እናውቃታለን፣ አውቀናት ነው ሀይሜን እኛ የምንከተላት ስለምናውቃት ነው። ሽንጣችንን ገትረን ስለሷ የምናወረው በደንብ እናውቃታለን። ሌላ ወሪያ እንትን አትበል። ሌላው ደግሞ እኔ አለ ማለት ሰላም የሚሰጠ እውነቱን ማውራት ወይም ደግሞ ስላለፈ ነገር ማውራቴ እውነተውን አውጥቼ በመናገሬ የእሷ ሰላም የሚረበሽ ከሆነ ቃል እገባላችኋለሁ፣ ከዚህ በኋላ ስሟን እንደው በፈጠረ ስሟን አላነሳም። እንደው በፈጠረ ከዚህ በኋላ የእሷ ስም አታንሳ። ከቻልክ በመልካም ነገር ስራ ካልቻልክ ደግሞ የእሷን ስብ በፍጹም አታንሳ። ሲጀመር ማለት ነው እንደዚህ ያለ ፍቅር የለም እንዴ! እግዚአብሔርን አንዳንዴ ግራ ይገባኛል። መውጫ መውጣ መግቢያ ያጣች ይችል እጅ ጊዜ ተነስተው ሀይሚ ተነስተው ሀይሚ በጣም እኮ ነው የሚገርመው። እስካሁን እኔ ማለት በጣም በቃ ሰው ለክፋት እና ለተንኮል እንደሚመጣ የምታቁበት መንገድ ምን መሰላችሁ? እስካሁን ዝም ብለው አድፍጣው ኖረው አሁን ሀይሚ የሆነ ደረጃ ላይ ስደርስ ወይም ደግሞ የሆነ ሪሌሽንሽፕ ውስጥ ስገባ ጥሩ ደረጃ ስደርስ ሰው ሲውዳት ሲያነግሳት ከፍ ስትል አይታችሁ ግን እየመጣችሁ ሀይሚ ሀይሚ የምትሉ ወንዶች በጣም ትደብራላችሁ። በጣም ያስጠላል። ሲጀመር አንተ ያወራኸው ነገር ጠቅላላ ውሸት ነው፣ እውነትም የለውም ውጥንቅጥ ነገር ነው። ሲጀመር ስታወራ የነበረ አንድ ተጨባጭ ነገር አልያዝክም። ስለዚህ ገለቴ ተደበቅ አልተሳካለም ተደበቅ፣ ተደበቅ አልተሳካለም። እኔ ደግሞ እኮ ከሱ የሚገርመኝ ነገር የጓደኞቹ እኔ የምለው መጀመሪያ ስለ ሀይሚና ስለ ብሩኬ በደንብ ማወቅ አለባችሁ። መታችሁ እዚህ ከማውራታችሁ በፊት ሀይሚ ማናት፣ ምንድናት፣ የት ናት፣ ከማን ጋር ናት የሚለውን ነገር በደንብ መነጋገር ነበረባችሁ። ሁለተኛ ነገር ደግሞ ጓደኞች ማለት ነው፣ አብረው ያሉት። ለምትሰድቡታላችሁ የምትሉ ምከሩት። ልቅ ምከሩት። የሆነ ውጥንቅጥ ማለት ነው ውስጡ ሲገባ፣ እረ ይሄም አይሆን ነገር ነው። እንደዚ ነገር ውስጥማ አትግባ። መልካም አይደለም። ተው፣ ይሄ ለአንተም የመጥንህ ነገር አይደለም ብላችሁ በመጀመሪያ ምከሩት። እሺ፣ ከዛ